ተመሳሳይ አድርጂ የዘንብ መጫወቻ ይሆናል የሚባለው ነገር እንግዲህ አባባል ብቻ አይደለም። እንደምታዩት እያየ ነው፣ እየሰማ ነው። እንገኛለን እንግዲህ ኬት መጣች ያልተባለች ወይ ደግሞ አመጣጧ አኗኗሯም ሕይወቷም የማይታወቅ ሴት ዘጠኝ ወር ሙሉ ተሰቃይታ እርግዝናዋን እንኳን በስርዓቱ የእውነት ፊቷ ራሱ የእርጉዝ ፊት ሳይመስል ዘጠኝ ወር ስትሰቃይ የቆየች ከዛም በኋላ ደግሞ በምጥ ተሰቃይታ ልጅ ያሳቀፈችው ልጅ ያሳየችውን ሚስቱን እንግዲህ አቁሞ ለሁለት እያከራከራቸው እያወዳደራቸው እያመዛዘናቸው ይገኛል። እንግዲህ ከተሞ ላይ ዓለም ላይ ወንድ ጠፍቷል። እና ይውላችሁ እንግዲህ ሄርሜላ እና ሩታ ምን እየሆኑ እንደሆነ ኔ ራሱ ግራ ግብት አለኝ። ይሄ ነገር ማብቂያው ማለቂያው መቼ እንደሆነ ግራ ገባኝ። እና ሩታ ደግሞ ህጻንነሽ ተብላለች። በቃ ከህጻን ጋር መዋል ስትጀምሪ ልጅ ወልደሽ ቁጭ ስቲ በቃ እንደ ህፃን ሆነሻል እያላት ይገኛል። ወይ ጉድ! እንደው አታጣልፈኝ ነው እንደው። በነገራችን ላይ ድምፄ ትክክል አይደለም። ትንሽ ቅመሟ ቅማሟና ቦቦ ጠፍተው ደብሮኛል። ትንሽ እንደምታዩት ከድምፄ ራሱ ትክክል አይደለውም ብቻ አብርሽ ሩታ እንግዲህ ከመሸ ቪዲዮ ለቀው ነበረ። ሄርሜላም እንግዲህ ከአብርሽና ከኔ ህይወት ውጭልኝ እያለች አትገኛለች፣ በላይ ሆና የሰማንያ ባሏ ይመስል ይገርማል። ዝሙተኛ የተመሰገነበት ዝሙተኛ የተደገፈበት ጊዜ ነው። ሩታንም እንግዲህ ጨቅጫቃ ናት አትሆንህም፣ በቃ ጸበል፣ ሄርሜላና አብርሽ ጸበል መሄድ አለባችሁ በቃ እያላችሁ ነበር ሲጀመር አድርጉልኝና ማለት ነው እውነትን ተውት፣ ይንን ማውራት አልፈለገም እንደም ልጅ እና ሩታን ለመጣል ነው ይሄንን ነገር፣ ብዙ ነገር የምትናገሯት እና ግንስ ልንገራችሁ፣ እሷ ነች በትዳሯ በህይወቷ በቤቷ የመጣች። በእርግጥ ሩታም ራሱ በጣም ታበዘዋለች። ይሄ ሁሉ ጊዜ ምን አይደክማት? አይሰለቻት? እንደ ተስፋ እንኳን አትቆርጥም እንዴ? አንዳንዴ እኮ ማለት ነው የቱንም ያህል እንኳን የአንድን ሰው ብትወዱትም ብታከብሩትም ቃላቶቹ በጣም የሚጎዱ ንግግሮቹ የሚጎዱ ከሆነ ያንን ነገር ለአንድና ለመጨረሻ ጊዜ ትውት አድርጋችሁ የምትኖሩበት አጋጣሚ አለ። ሩታ ግን ትናንትም እዛው ነች፣ ዛሬም እዛው ነች፣ ከነገ ወዲያም እዛው ነች ምናምን ትናንትም፣ ዛሬ ሁሌ እዛው ነችና እና ይህን ያህል ወልዳ እንኳን ተውት። ነፍሰ ጥሩነቷን የእርግዝና ጊዜዋን ምንም እንደምታዩት እንግዲህ በሚያስጠላ ሁኔታን ያሳለፈችው እና አሁን ደግሞ አራስ ናታ አራስ ቤቷን እንኳን የእውነት ለመናገር ክርስትና እንኳን እስኪነሳ አልጠበቀችም። ትጮሃለች፣ ትናደዳለች ት ትበሳጫለች። ለዛም ማንነቷ ለማይታወቅ ሴት ማለት ሆን ብላ እያበሳጨቻት ሆን ብላ እያናደደቻት ለምን እንደምትናደድላት ሁሉ ግራ ይገባኛል። የፈለገ ቴክስት ብጽፍላት፣ ምን ብትልላት፣ ምን አጨቃጨቃት? ከእሷ ጋር ብልጥ ለምን አልሆነችም? የእውነት ለመናገር እንዲህ ለፍታ ደክማ ወጣ ወርዳ ብዙ ተሰድባ የለፋችበት ትዳር አይመስልም። ሩታ አያያዟ አሁን ነው በቀለ ተጋብታለች። ከርሜላ ጋር በቲክቶክ ውሰጂው ይባባላሉ። እኔ ልውሰዱ፣ አንቺ ውሰጂው እንደዚህ አረባካቸው። ይሄን ያህል ወንድ ጠፍቷል እንደ ኢትዮጵያ ውስጥ ያልገባኝ ነገር ምንድን ነው? ከአብርሽ ሙጠኛ አላችሁ ሰው። ሁለታችሁም እንደ ሩታስ ብዙ ዋጋ ከፍላለት። ለነገሩ ሩታም እንዲህ ነበር ያደረጋት እኮ። በፊት አይታችሁ ከሆነ የፍቅር ጥያቄ ስታቀርብለት ጀምሮ እንዲህ ነበረች። በቃ አብርሽን አላስወጣ አላስገባ ብላ በቃ ሽምግልና እነ ሞቢ ይሄዳሉና ሃይሚና ኤፍሬም እህትዮዋ ኤልዱ አልቀረችም። እባክህ እባክህ ተብሎ ስንት ሽማግሌ ታልኮበት ነው ሩታን ያገባት። አንዳንዴ ወይ ጉድ፣ ይገርማል። አሁን ደግሞ ሄርሜላ ጭራሽ ከህይወታችን ውጭ አላለጫትም። ለነገሩ እውነትሽን ነው። እንደ አንቺ ግን ምን አይነት ሰውነት፣ ምን አይነት ድፍረት፣ ምን አይነት ነገር ቢኖርሽ ነው ከባለ ትዳርገው እሱ ከሌላ ሴት ጋር መለጣጠፍ አይሰለቸው አይደክመው ሁሌ ከሴት ጋር እንደመጣ። እስኪ መጀመሪያ ማለት ነው እግዚአብሔር ምስክርን፣ ክብር ይኖር እራስን አክብር። እስኪ መጀመሪያ። ከዛ በኋላ አጠገብ ያለችው ሴት ምንም ይሁን እንኳን ጥፋት የለባትም እያልኩ አይደለም። ብዙ ጥፋት አለባት። ግን ያ ጥፋት ቢኖርባትም ለምንድን ነው የእውነት ማለት የማትከባበሩት እግዚአብሔርን። እኔ ከፍቅር ክብርን አስቀድማለሁ አስበልጣለሁ። አብርሽ ክብርህን ጥላል። ሩታም ክብርሽን ዝቅ እያደረግሽ ነው፣ ምክንያቱም ከወረደች ልጅ ጋር ነው እያወራሽ የምትገኘው። እኔ ሄርሜላን መጀመሪያውንም አልወደድኳትም ነበር ማለት አየዋት፣ አየዋት መጀመሪያ ላይ የሆነ አላደለ መምጣቷ ምንም ደስ አላለኝ። መሀል ላይ ግን ሩታን ለመሳብ ያደረገችው ነገር ሊሆን ይችላል እንጂ በትዳር ውስጥ እንዴት ገብታ በዚህ ልክ የኔ ነው ትላለች ብዬ አላሰብኩም ነበረ የእውነት ለመናገር። ምክንያቱም አብረሽና ሩታን በቃ ለማቀራረብ ሆን ብላ መጣች። ቀንታ ሩታ ወደ ተዳራ ወደ ህይወታ እንድትመለስ ያደረገችው ነገር የፈጠረችው መላ መስሎኝ ነበር፣ ግን ለራሷ አጀሪት ቦታ እያመቻቸች ነው። እልህ በነገራችን ላይ ብዙ ነገር ውስጥ ይከታል። አሁንም ሄርሜላ ከዚህ በላይ እንድትጓዝ ከዚህ በላይ ሌላ ታሪክ እንድትፈጥር ከዚህ በላይ ሌላ ውሳኔ እንድትወሰንባት ነው ሩታ እየገፋፋቻት የምትገኘው እና ሩታም ከባድ ይዟታል፣ እስከ መደባደብም እየደረሰች ትገኛለች። አንዳንዶቻችሁ ሩታ ነጥብም በቃ ለትዳር አትሆኝም ተይ በቃ አብርሽ የምትሉ ሰዎች አላችሁ። አንዳንዶቻችሁ ደግሞ አብርሽ መተት ተሰርቶበት ነው ከሄር ሜላ ጋ የሆነም ትላላችሁ። ሌሎቻችሁ ደግሞ ሩታ አቶ ነው አትመጥነውም፣ ስለዚህ ከሄር ሜላ ጋ ህይወቱን ይቀጥል ትላላችሁ። እናንተ ባላችሁ ተማቢሆን በስመ አብ ሰው ሁሉ ግራ ተጋብቶ ይኖር ነበር ና ትዳር ቀልድ አይደለም። እቺ ልጅ ኮ ልጅ ይዛለች አይደል እንዴ? አታሳዝናችሁም? ለሴት ልጅ እንደው ትንሽ ርራይ እንኳን የላችሁም? የእውነት በአራስ ቤቷ ያላረፈች በእርግዝና ያላረፈች መቼ ነው ህይወታ? የእውነት በጣም የሚገርም ህይወት። ምርጥ የሚባለው በቃ ህይወት ነበር የሚገባት ግን ደግሞ ምን ያደርጋል። አንዳንዴ የእውነት ለመናገር አሟሟታችንም አኗኗራችንም ማሳምሮ ይባላል እና እንግዲህ ሩታ የገባችበት ህይወት በጣም አስቸጋሪ እና በጣም ውስብስብ የሆነ በጣም በቃ ውፍ እንዴት ልበላችሁ፣ ለማወራት ሁሉ ከብደኝ ድረስ ማለት ነው። እና እኔ ሩታን አሁን ላይ መመክራት ነገር ምንድን ነው፣ በቲክታክ መምጣት አይጠበቅብሽም። ሄርሜላን ፎቶ ለጥፈሽ የሆነ ቴክስት ጻፈችልኝ ብለሽ በየሰዓቱ በየደቂቃው እየተገናኘሽ ከእነሷ ጋር መጨቃጨቅ መከራከር አይጠበቅብሽም። አብረሽን እንደዛ አደረግ በቃ ወይ ታዩ ወይ ያዥ ወይ ልቀቂ በቃ ሮታውን ወይ አትይዘው አጥብቃ የኔ ነው ብላ አትከራከርለት አትሟገት። በቃ ከፊቱ አትቆም። ወይ በቃ አልፈልገውም በቃ አልፈልግም ተወው፣ ተወኝ፣ እንደፈለግ ሆን ብላ አለቀቀችው። ግራ መጋባት ነው ሲመጣ ሁለቱ። ምንድን ነው ሄርሜላን የምታገኝበት ምክንያት አልገባኝም። ጭራሽ ቤትሽ ድረስ ጠርተሽና የመጣሻት ና የማይቀር የማትታየው የፈለገ ነገር ብትጽፍልሽ የማታሸንፊያት አንቺ በጣም በመልካም ነገር በጣም በጥሩ ነገር ባለሽን ስበሽ ለምን ትዳርሽን ሰብስበሽ ከልጅሽ ጋር ከባለቤትሽ ጋር አትኖሪም? ካልፈለግሽ ደግሞ አልፈልግም በቃ ብለሽ ታዩ እንዴ። አንዳንዶቹ ደግሞ ያ ሁሉ ስጦታ ተሰጧት የዛ ሁሉ ወርቅ፣ ያ መኪና፣ የተሰጣትን ስጦታ ያልተቀበለች በክብር ምንም ሌላ እንትን ሊላት አይችልም፣ እና ተዋት፣ ምንም ክብር አይገባትም እያላችሁ እየተናገራችሁ ነበር። በእርግጥ እኔ ሩት አንዳንዴ የምታናደኝ ፓርት አለ። ምንድን ነው የሰው ወሬ ትሰማለች፣ የሰው ነገር ትሰማለች፣ ታያለች። ያንንም ደግሞ ወዲያውኑ ለአብርሽ እንዲህ ብላ ውስና አድርጋ ትናገራለች። ያ ነገሯ ደስ አይለኝም። ግን እንደ ሩት አይነት ልባም ሴት፣ እንደ ሩት አይነት ቆንጆ፣ እንደ ሩት አይነት አለበገር ባይ፣ እንደ ሩት አይነት በቃ ነብር የሆነች አትንኮይ ባይ ሴት አላየውም። ለአብርሽም የምትሆነው የምትመጥነው ሴትም ትኖራለች ብዬ አላስበው ከሩት በላይ እና አንዳንዶቻችሁ ግን ትገርሙኝ አላችሁ አባባላችሁ አወራራችሁ፣ እራሱ የወረደ የዘገጠ በቃ። አንዳንዴ ሀሳብ ስትሰጡ ይሄ ነገር ይሄ ሀሳብ እኔ ላይ ቢሆኑስ፣ እኔ ላይ ቢደርሰስ ብላችሁ ብታስቡ ወይ ደግሞ ሀሳብ መስጠት ብትችሉ የተሻለ ነው ብዬ ነው የማስበው። ለማንኛውም ደጋም ነፈሰ፣ ቆላም ነፈሰ፣ ወረደም ወጣም፣ ትዳር ጥሩ ነው መሰብሰብ ትዳርን የመሰለ ነገር የለም። እግዚአብሔርን ነው የምላችሁ። ከትዳር ብዙ ነገር ታገኛላችሁ። ሰብሰብ ብላችሁ ፈጣሪያችሁን እያመሰገናችሁ ወደዛው ወደዚህ ሳታዩ ኑሯችሁን ሕይወታችሁን በቃ ልጆቻችሁን ለማሳደግ ደፋ ቀና ብላችሁ ወጣችሁ ወርዳችሁ ስራ እየሰራችሁ ይሄ ላይፍ ራሱ ስብስብ ብሎ ቤት ውስጥ መቀመጥ ራሱ በቃ ውላችሁ የምትቀመጡበት ቤት ማግኘት በራሱ ትልቅ ነገር ነው። እና ይሄ ቀላላ የምሰላችሁ ምሳላችሁና የትዳርን ትርጉሙን ቃናውን ሁሉ አታጥፎት። በቃ ፍቅር ምን እንደሆነ የእውነትን የሚሆን አብረሽ እና ሩታ ላይ እየተማርኩ ያለሁት ነገር ስኬትን ተምር ያለው በደንብ በቃ ከሰራን መለወጥ በቃ ስኬታማ መሆን እንደምንችል። ከዛ ውጭ ግን የፍቅር ህይወታቸው ምንም በቃ ተጨባጭ ነገር የሌለው በቃ የሆነ ግራ የተጋባ ለእነሱም ለእኛም ግራ የገባው ህይወት ላይፍን ነው የሚኖሩት። ወይ ድራማ አይሉት ወይ ፊልም አይሉት ወይ እውነተኛ ታሪክ አይሉት እንዴት ልበላችሁ? ወይ ልብ ወለድ አይሉት ወይ ግጥም አይሉት ወይ ስድ ንባብ ወይ ዜና አይሉት ምን ግራ ይገባው ህይወት ነው። ለማንኛውም ምን ያውንም ነው። ሄርሜላ ክብርሽን በጣም እያዋረድሽ ነው፣ ዝቅ እያደረግሽ ነው። ወንድ የሌለ ይመስል ከበል ትዳር ለወንድ ላይ ተለጥፈሽ እንዲህ እንዲህ እንዲህ ምናምን። በጣም ቅን ቅን ቅን ቅን አድርጎሻል። የሆነ እንዲህ እንዲህ እንዲህ ይፈልቶብሻል። እንዶ አንዱ ወስዶ እንትን። ይቅርታ ማለት አልነበረብኝ። ለማንኛውም የሆነ ነገር ይቅርታ ቢፈጠር እኮ እንደ ብርድትል ነበር። ትንሽ እንዲ ጥጋባ እኮ ልክ አጣል ጥግ አጣል። ኧረ ተው ግን ሩታ ነው። እንኳን ባትፈሪ ፈጣሪ ሽንፍሪ። ደግሞስ ሩታ ላይ የሚያፈጥባት ነገርስ እሷ መጀመሪያ የሆነ ነገር ጽፋላት ጻፈችላት። ሩታ መልሳ እንደዚህ ጽፋልኛለች ብላ ስታሳይ እንዴት አንቺ ንን መልስ ትመልሻለሽ? ኡ ያብረሽ ግን ኧረ ተው ግን ተው ተው። ይቆጫል። ተው ወደ ራስ ወደ ትረ ኑሮን እስኪኖር እግዚአብሔርን ተው። ሩታ ከለቀቀች ሕይወት ሁሉ ዘመን ሁሉ የሚያስጠላ ነው የሚሆነው። እውነት ለመናገር ማለት ነውና እስኪ ትክክለኛ ኑሮን ኑሩት፣ ትክክለኛ ሕይወትን ኑሩ። ሁሌ እንደተጨቃጨቃችሁ፣ ሁሌ እንደ ጮኋችሁ፣ ሁሌ እንደተበሳጫችሁ፣ ኧረ ሰላም አጣችሁ። በስመ አብ እግዚአብሔርን ማማረር ነው ስራችሁ። በቀናል እስኪ ተመስገን በሉ። ከዜሮ አንስቶ እግዚአብሔር ከዚህ ከፍታ ሰቅሏችኋላ ትልቅ በረከትን ሰጧችኋል ልጅ ትልቅ ጸጋ ነው አይደለ እንዴ? እያመሰገናችሁ ፈጣሪያችሁን ብትኖሩ ምን አለበት? የምር እንደው ሄርሜላን ደውለሽ ከምታገኙ ከምትጨቃጨቂው ሰዓት ወንደ ወደ ፈጣሪ ጸሎት ብታረጊ ራሱ ስንት ጥቅም ታገኘ ነበር። ልጅሽን በጥበብ በሞገስ እንዲያሳድግልሽ እግዚአብሔርን ብትለምኝ ስንት ጥቅም ነበረው? አብረሽም ደግሞ የፈለገ ታሪክ ቢሆን ሄርሜላን ከህይወት ለምን ማራቅ ነው? ወይስ አንዳንዴ ከሩታ እየተደበቅ እየተደበቅክ የሆነ ነገር የሆነ ነገር ታደረጋላችሁ። ያጠራጥራል። ለምን ማስወጣት ስላለቃቀሰች ምናምን ምንድን ነው ታልቅሳ እንዴ ታልቅስ። ሩታም እያለቀሰች ነው። እና ለልጅ ለልጅህ እናት፣ ላፈቀርካት፣ ለወደድካት፣ ተስፋ ለሰጣት፣ ኑሮን ህይወትን አብራ እንድትካፈል ያጋበዝካት፣ ብዙ ዋጋ ለከፈለችል ሴት ነው መጨነቅ ያለብህ መወገን ያለብህ መናገር ያለብህ እንጂ ኩል በቃ ደስ ይልሃልን? ልበል የእውነት ለመናገር በሁለት ሴቶች መወደድ ወይ ደግሞ ሁለት ሴቶች ለአንተ ፍላጎት መኖራቸው ያስደስት ይሆን? አትውሸወድ ሄርሜላ፣ ምል ይዟት ነው እግዚአብሔር፣ ሌላ ምንም የተለየ ነገር ኑሮ አይደለም። እና ይህን ያህል እንድትለጣጠፍል ለምን እንደምትፈቅደላት አላውቅም። ለማንኛውም ግን ኑሮውን ብትኖር የተሻለ ነው። ሩታ፣ ለእነሱ ጊዜ ባይኖርሽ ጥሩ ነው። እኔ ሀሳብ ይንን ይመስል ነበር። ሄርሜላ ክብረ ቢስ ናት የታወቀች ናት። በምን መንገድ ልትሰማ ልትመለስ፣ የሰው ትዳር የሰው ኑሮ ልትተው እንደምትችል አይዶን ነው። እንግዲህ እስኪ ጊዜ የሚፈታው ነገር ይሆናል። ግን ደግሞ በዚሁ ይቀጥላል ወይ? ጉድ ይህ ሰላማችሁ ግን መቼ ነው የሚመለሱ? አቤት ብቻቸውን የነበሩ ታይም የነበራቸው ሰላም፣ ዋው ሩታ ሰርፕራይዝ ታደርገው ነበር፣ አብረሽ ሰርፕራይዝ ያደርጋት ነበር። የነበረ ሰላም የነበረ ደስታ አሁንማ ሰላማቸውንም ደስታቸውንም በራሳቸው ጊዜ አጠፉት። ለማንኛውም ግን ድብር ብሎ ነው ይህንን ቪዲዮ የሰራሁትኝ። ቅመሞችን ባሉበት ሰላም ያደርጋቸው። እስኪመጡ የሆነ ነገር እስኪሉ ቪዲዮ እስኪለቁ በጣም እየጠበቅኳቸው ነው። ከሚወራው መጥፎ ነገር ይጠብቃቸው። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። በሀይሜና በብሩክም አዲስ ነገር ከሰማሁ ካየሁ ይዤላችሁ የምቀርብ ይሆናል። በጸሎታቸው አስቧቸው፣ ደህና እንዲሆኑ